በድሮ ጊዜ ራቅ ባለ መንደር ላይ አንድ ልብስ ሰፊ ነበር። ይህ ሰፊ በሥራው ላይ ጎበዝና በሚያቀርበውና በሚሰራው ጥሩ ጥሩ ልብሶች ይታወቃል። ምንም ያህል ጎበዝ ቢሆንም በሕይወት ግን ደከም ያለ ኑሮ ከሚስቱ ጋር ይኖር ነበር። አንድ ቀንም በዛ መንደር ላይ የነበረው የንጉሱ አማካሪ ጥሩ ልብስን አሰፍቶ ሊሰጠው ይወስናል። ለንጉሱም ካማከረው በኋላ ወደዛ ልብስ ሰፊ ጋር ጥሩ ጨርቅን ገዝቶ ይዞለት ይመጣል። አማካሪውም የሚሰፋው ልብስ ለንጉሱ እንደሆነ በጣም ጥሩ አድርጎ እንዲሰራው ይነግረዋል። ልብስ ሰፊውም ትዕዛዙን ተቀብሎ ሦስት ቀን እንዲሰጠውና አሳምሮ እንደሚሰፋ ይነግረዋል። ሚስቱም ይህንን ስትሰማ በጣም ትደሰታለች። ወደ ባሏ ጋርም ጠጋ ብላ የምትሰፋውን ልብስ በደንብ አሳምረህ መስራት አለብን። ምክንያቱም በኋላ ላይ ንጉሱ በልብሱ ሲደሰት ለእኛ ጥሩ ስጦታን ይሰጠናል። በዛ ስጦታ ሕይወታችንንም መቀየር እንችላለን ካለንበት ድህነት ወጥተን በጥሩ ሕይወት ላይ መኖር እንችላለን። ስለዚህ አሳምርህ ሰፋው ትለዋለች። ልብስ ሰፊው እሱማ ልክ ነሽ፣ ነገር ግን ለንብረት ከልክ የበለጠ ስግብግብ መሆን የለብን ይላታል። ሚስትም ቁጭ ብላ ገና ልብሱ ለንጉሱ ተሰፍቶ ሳይሰጠው በሚሰጣቸው ስጦታ ምን ምን ማድረግ እንዳለባት ማሰብና ማውረድ ጀመረች። ልብስ ሰፊውም ሶስት ቀናቶችን ተጠቅሞ ከዚህ በፊት ሰፍቶት የማያውቀውን በተሻለና በጥሩ መልኩ መስፋት ጀመረ። ከሦስት ቀን በኋላም የአማካሪ ወደዚያ ልብስ ሰፊ ጋር ይመጣል። ሶስት ቀኑ አልቋል፣ ልብሱ የታለ ብሎ ይጠይቀዋል። ልብስ ሰፊውም አሳምሮ ሰርቶ እንደጨረሰውና በክብር እንዳስቀመጠው ይነግረውና ካስቀመጠበት ቦታ ወጥቶ ለንጉሱ አማካሪ ይሰጠዋል። አማካሪውም ልብሱን በጣም ስለወደደው ቀጥታ ንጉሱ ጋር ይዞት ይሄዳል። ንጉሱም ከአማካሪ የበለጠ ይደሰታል። የልብሱ የአሰፋፍ ዘዴና ያለው ጌጣጌጥ ለልብሱ ጥሩ ውበትን ሰጥቶት ነበር። ንጉሱም ይህንን ለሠራለኝ አካል ጥሩ ስጦታ ልሰጠው ፈልጋለሁ ይዛችሁልኝ ነው ይላል። ያ ምስኪን ልብስ ሰፊም ወደ ንጉሱ ጋር በመጣ ሰዓት ንጉሱ ለልብስ ሰፊው አንድ የሚያምር ቀይ ልዑልን አውጥቶ ይሰጠዋል። ሰዎች ሁሉ ያ ልብስ ሰፊ በተሰጠው ስጦታ በጣም ተገድመው ነበር ልብስ ሰፊውም የተሰጠውን ቀይ ልውል ይዞ ወደ ሚስቱ ጋር ይሄዳል። ለሚስቱም ሲያሳያት ሚስቱ በጣም ትደሰታለች። አየህ ያልኩህ ነገር እውነት ሆነ። ልብሱን አሳምረህ በመስፋትህ ያልጠበቅከውንና ትልቅ ሽልማትን አገኘ። አሁን በዚህ ልውል ምክንያት ሕይወታችንን መቀየር እንችላለን። ከድህነት እንወጣለን ትለዋለች። በዛ መንደር ላይ እንደ ታሪክ ይወራ የነበረ አንድ የውሃ ጉድጓድ ነበር። በዛ ጉድጓድ ላይ የሚገኘው ውሃ በጣም ጣፋጭና የሰዎችን ወዝ የሚመለስ ውበትን የሚሰጥ አይነት ውሃ ነበር። ብዙ ጊዜ ሰዎች ወደዛ ውሃ ጋር እየሄዱ እንደሚጠጡ ወዛቸው ተመለሱ፣ ጥሩ መልክን ይዘው እንደሚመለሱ ይነገራል። ነገር ግን ከጊዜያት በኋላ ያ ውሃ በጣም አስፈሪ እየሆነ እንደመጣ፣ ብዙ ሰዎች ወደዛ ሄደው እንዳልተመለሱ ይነገራል። ከዛን ቀን በኋላ ነበር ያ ቦታ ባዶ የሆነው። አንድም ሰው ደፍሮ ወደዛ ጉድጓድ ጋር አይሄድም ነበር። የልብስ ሰፊው ሚስት ይህንን ታውቅ ነበር። ትንሽ የፊቷ መልክ ተቀይሮ ስለነበር ምናልባት ያንን ውሃ ጠጥቼ ጥሩ መልክን ካገኘሁ ብላ ማሰብ ጀመረች። ይህንንም ማሰበች፣ ነገር ግን ወደዛ ጋር ሄዳ የሚያጋጥማትም ነገር ከባድ እንደሆነ ማሰበች። በጣም ግራ ይገባትና በዛ መንደር ላይ ወደሚገኝ ወደ አንድ አዛውንት ጋርም ትሄዳለች። ወደዛ ጉድጓድ ጋር ሄዳ መልኳን መቀየር እንደምትፈልግ ለአዛውንቱ ትነግረዋለች። አዛውንቱ ይህንን ሲሰማ ወደዛ ጉድጓድ መሄድ የለብሽም፣ የዛ ጉድጓድ አለቃ በጣም ከባድ ትልቅ ዋጋን ያስከፍልሻል። ይህንን አደርጋለሁ የምትይ ከሆነ እንጂ እንዳትሄጅ። ወደዛ ከምትሄጂ ቢቀርብሽ ይሻላል። እኔ ወደዛ እንድትሄጂ አልመክርሽም። ቦታው በጣም መጥፎና ጥሩ አይደለም ብሎ የልብስ ሰፊውን ሚስት መክራት ጀመር። የልብስ ሰፊውን ሚስት የአዛውንቱን ምክር ተቀብላ ወደ ቤት ትመለሳለች። ቤትም ቁጭ ብላ ማሰብ ጀመረች። ወደዛ ከሄደች ትልቅ መሥዋዕትነት እንደሚያስከፍላ ታውቃለች። እሷ የፈለገችው ባገኙት ንብረት ትልቅ ቤተ መንግስትንና ህንፃን ገዝተው እንደ ንግስቶች ጥሩ መልክን ይዛ መኖር ነበር የፈለገችው። ከብዙ ማሰቦችም በኋላ ወደዛ ቦታ ለመሄድ ትወስናለች። በሌሊቱም ባሏ ሳያያት ወደዛ መንደር ትሄዳለች። ቦታው በጣም ጭር ያለና ምንም አይነት ሰው ያልነበረው ቦታ ነበር። ወደ ተባለው ጉድጓድ ጋር ደረሰች። ወደ ውሃውም ስትመለከት እንደ ማንኛውም ውሃ ነበር። ከጉድጓዱ ውሃ አውጥታ መጠጣት ጀመረች። ወዲያውኑ የፊቷ መልክም ይቀየራል ከነበረችበት እርጅና ወደ ወጣትም ትመለሳለች። ፊቷ ያማረና ውብም ሆነች። ባየችውም ነገር በጣም ተደሰተች። ያሰበችውም ነገር የተሳካ መስሏት ነበር። ነገር ግን ከዛ ሳትርቅ እዛው እንዳለች ነበር፣ ያ የጉድጓድ ውሃ መንቀጥቀጥ ጀመረ። ከውስጡም ትልቅዬ የሚያስፈራ ፍጡር ይወጣል። አዛውንቱ የነገራት የዛ ጉድጓድ አለቃ ነበር። በጣም ተናዶና አይኑ ቀልቶ ነበር ወደ እሷ ሲመለከት ነበር! እንዴት ብትደፍሪ ነው ከዚህ ውሃ የጠጣሽው! ይህንን ሳታስፈቅጂ ማድረግሽ ትልቅ መስዋዕትነት እንደሚያስከፍልሽ አታውቅም? እንዲህ አላት። ሴትየዋን በጣም ደንግጣ የሚያስከፍለኝን ነገር ሁሉ ለመክፈል ዝግጁ ነኝ አለች። አለቃውም ይህንን ሲሰማ እንደዛ ከሆነ እሺ፣ እኔ እንድተውሽ እና እንዳልገልሽ ከፈለግሽ እኔን ለማግባት ዝግጁ መሆን አለብሽ ይላታል። ሴትየዋ ይህንን ስትሰማ በጣም ደነገጠች። እሷ ያሰበችው ወይ ብዙ ወርቆችንና ብሮችን ይጠይቀኛል ብላ ነበር ያላሰበችው ነገር ፊቷ ላይ ድቅን አለ እንዴት አድርጌ ነው አንተን የማገባ እኔ ሰው ነኝ አንተ ደግሞ ሌላ ፍጡር ነህ አለችው ያ አስፈሪ ፍጡርን ይሄንን አይመለከተኝም ባስቀመጥኩልሽ መስፈርት የማትገኘ ከሆነ መሞትሽ ነው ይላታል ሴትየዋን በጣም ደነገጠች ሁለት ምርጫ ብቻ ነላት ወይ ህይወቷን ማጣት ወይ ደግሞ እሱን ማግባት የምታደርገውን ነገር ግራ አይገባታል ምናለ የአዛውንቱን ምክር በተቀበልኩኝ ብላ ማልቀስ ጀመረች። በስተመጨረሻም ከተሳካልኝ ብላ ከዛ ቦታ ሮጣ ለማምለጥ ወሰነች። ነገር ግን ወዲያውኑ ነበር ያ ፍጡር ጨመቃ አድርጎ ይዛትና ወደ ጉድጓዱ ይዟት ይገባል። ከዛም ውሃው እንደመጀመሪያው ይሆናል። በዚህ በኩል ልብስ ሰፊው ጠዋት ሲነሳ ሚስቱን ያጣታል። ግራም ይገባል። ወዴት ሄዳ ነው ብሎ በየመንደሩ እየዞረ እሷን መፈለግ ይጀምራል። ነገር ግን አንድም ሰው እንዳላያት ይነገራል። ሶስት ቀን ሙሉ በተከታታይ ሚስቱን መፈለግ ጀመረ። የውሃ ሽታ ሆና ቀረችበት። በስተመጨረሻም አንድ ሰው ጋር ይሄድና ይጠይቀዋል። ያ ሰውም ከሶስት ቀን በፊት የመንደሩ አዛውንት ጋር እንደሄደች ይነግረዋል። ልብስ ሰፊው ምናልባት እድል ከተሳካልኝ ብሎ ወደዛ አዛውንት ጋር ለመሄድ ይወስናል። አዛውንቱ ጋርም ደርሶ ሲጠየቀው አዛውንቱ በጣም ያዝናል። ተያልኳትን ነገር አደረገችው ማለት ነው። ወደዚህ አስፈሪ ጉድጓድ ጋር መሄድ እንደምትፈልግ ነግራኝ ነበር። ነገር ግን እኔ መሄድ እንደሌለባትና በጣም ዋጋ እንደሚያስከፍላት ነግሬያትና ምክርያት ነበር። እርግጠኛ ነኝ ወደዛ ውሃ ጋር ሄዳን የጠፋችው ማለት ነው ይለዋል። ልብስ ሰፊው የሚነን ሲሰማ በጣም ያዝናል። ወደዛ አስፈሪ ጉድጓድ ጋር ይሄዳል። ወደ ቦታው ሲደርስ ማንም አልነበረም። በድንገት ጎንበስ ሲል ሚስቱ ለብሳው የነበረውን የእጅ አንባር ይመለከታል። አሁን ልብስ ሰፊው እርግጠኛ ሆነ። ሚስቱ ወደዚህ ቦታ መታ እንደጠፋችም ያውቃል በጣምም ያዝናል። ስለዚያ የጉድጓድ ውሃ መጥፎነት ያውቅ ስለነበር ውሃውን ምንም አልነካውም ነበር። ቀጥታ ወደ አዛውንቱ ጋር ተመልሶ ምን ማድረግን ያለብኝ፣ ሚስቴን እንዴት አድርጌ ነው ማገኛት? እባክህ መንገድ ካለ ንገረኝ ይለዋል። አዛውንቱም ይሄማ በጣም ከባድ ነው፣ ነገር ግን አንድ መፍትሄ አለ። ይሄ መፍትሄ ግን ለአንተ በጣም ከባድ ነው ይለዋል። ልብስ ሰፊውም ይሁን ችግር የለውም ንገረኝ ይለዋል። አዛውንቱም የዛ ጉድጓድ አለቃ የሚፈልገው አንድ ነገር አለ። እሱም ቀይ ልውል ነው። ያ ልውል ደግሞ የሚገኘው በመንደራችን ንጉሥ እጅ ላይ ነው። እሱን ሄደህ መቀበል ደግሞ የማይታሰብ ነገር ነው። ልዝረፋውን ብትል እንደዛው በጣም ከባድ ነው የሚሆንብህ። ከእሱ ውጪ ሌላ ሚስተን በምንም አይነት ሁኔታ ልታገኛት አችልም። ይለዋል ልብስ ሰፊውም ይህንን ሲሰማ በስጦታ መልክ የተሰጠው ሕይወታችንን እንቀይርበታለን፣ ከድህነት እንወጣበታለን ብሎ ታስቦት የነበረው ንጉሱ የሰጠው ቀይ ልውል ትዝ ይለዋል። እሱም እንደሆነ ያውቃል። ከተወሰኑ ቀናት በፊት ንጉሱ ለእኔ የሰጠኝ ቀይ ልውል ነበር በስጦታ መልኩ። እስቲ እሱን ላሳየህና እሱ እንደሆነና እንዳልሆነ ትለይልኛለህ ብሎ ለአዛውንቱ ይነግረዋል። ወደ ቤትም ሄዶ ቀይ ልውል አውጥቶ ለአዛውንቱ ያሳየዋል። አዛውንቱም አው በሚገርም ሁኔታ ይህ ነው የሚፈለገው ይለዋል። ልብስ ሰፊውም ቀጥታ ያንን በውድ ሸጥ የነበረውን ቀይ ልውል እዛ ውሃ ውስጥ ይጨምራል። ወዲያውኑ ትልቅ ጥቁር ጭስ ከዛ ጉድጓድ ላይ ይወጣል። በዛ መንደር ላይ ወደዛ ውሃ ገብቶ የጠፉት ሰዎችም ይወጣሉ። ከነሱ ጋርም የልብስ ሰፊው ሚስት ወጥታ ነበር። በዓሏን ፊት ለፊቷ ስትመለከተው በጣም ተደሰተች። መልክሽ በጣም ውብ ሆናል፣ በጣም ታምር ያለሽ ይላታል። ያ የመንደራቸው አዛውንትም አሁን የዚህ ጉድጓድ አለቃ ስለጠፋ የእሷ መልክም አይቆየም፣ ቢቆየም ሶስት ቀን ብቻ ነው ይለዋል። ለሶስት ቀን ያህል የልብስ ሰፊው ሚስት ውብ ነበረች። ከሶስት ቀን በኋላ ወደ ነበረችበት ሁኔታ ትመለሳለች። በመስገብገቧ ምክንያት የማይሆን ነገርን እሞክራለሁ ብላ ትልቅ መስዋዕትነት እንዳስከፈላት ብዙ ነገር አደርግበታለሁ ብላ ያሰበችውን ከንጉሱ ያገኙት ቀይሉ በእሷ ምክንያት እንደጠፋ ማወቀች። ያደረገችው ነገር አግባብ እንደሌለውም አወቀች። እስካሁን ያሳለፉት ነገር እንደ ህልምም ቆጠረችው። ከዛን ቀን በኋላ ለንብረት መስገብገብ እንደሌለባት ማወቀች። የዛሬው የማታ ታሪካችን ይህንን ይመስላል። ታሪኩን እንደመሰጣችሁ ተስፋ አድርጋለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የዚህ ቤተሰብ መሆናችሁን አሳውቁ። ይመቻችሁ።